ሰላም ሰላም፣ ጤና ይስጥልኝ እንግና የተከበራችሁ ዲጂታል ቤተሰቦች ዲጂታል እንደ እንደምን አረፈዳችሁ ደምቆያችሁ፣ እንደ ሰላማችሁ በያላችሁበት ቦታ ብዙ ዝትረሽ ፊበል እያልኳችሁ፣ ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። እንግዲህ እንደተለመደ አዲስ ገቢዎች ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ደግሞ የደውል ምልክቱን እየተጫናችሁ ቤተሰቦ ነውና

መመረጫ ላችሁ እራሳችሁ እንዲጠብቁ እንትን በሉት ማለት ነው፣ ሞክሩት ማለት ነው። እና ዛሬ ይጀላችሁ ምጣት ይሄን ሀሳብ የዚህን ሀሳብ ሊሆን ይችላል ማለት ነው። እና እስቲ እስከ መጨረሻ አብራችን ቆዩ ማለት ነው። ወደ ኢትዮጵያ ሆይ ኤርትራ ሆይ በያላችሁበት ቦታ የእግዚአብሔር ሰላምታ ብዙ ትረፊክ በል እና፣ እንዴት ነው እስኪ ቆይታ፣ እንዴት ነበረ ባለፈው ቪዲዮ የእንዳን ቅባት የራሳችሁ ጠብቁ በሚል ቪዲዮ ብራችሁ ቆጥቦ በሚል ቪዲዮ የሰራውለት ብዙ ልጆች ትምህርት ለሚሆን ከእናንተ ላይ ትምህርት የወሰድኩትም አለን። እንዲሁም ደግሞ አንዳንድ ነገሮች አለ ማለት ነውና ምንድነው ምን መሰላችሁት? እዚህ ጋር ማለት ነው ሴት አንዴ ከወደቀች አትነሳም። ይህን ሁላችሁም ታቋላችሁ። አንድ ጊዜ ከወደቅና አንነሳም አንድ ጊዜ ከተሰበርነን ያንን የተሰበርነን ስብራት መልስ ለእንትን ለማለት ከባድ ነው እና እባካችሁ፣ በቻላችሁ ተግር እራሳችሁን ጠብቁ። ራሳችሁን ለመጠበቅ ሞክሩት። አውቋለሁ ስራ ላይ ሆነን በጭንቀት ራሳችን እንጎዳለን። ስንጨነቅ በተለይ ደግሞ ስንጨነቅ ሰላም የነበረ ሳይድ መስኪል አይማንም በውስጤ ነው የሚይዘው። እኔ በነገራችን ላይ በተፈጥሮ አልታመምም፣ ግን ሰው ሆኖ ሰው ማይታመም የለም አልታመምም አይባልም። ግን ምክንያቱም ይህንን ራሴ ላይ ያየሁት ለእናንተ ለምን አላካፍልም የሚል ነው። ለምን ባለፈው በሰራሁት ቪዲዮ ኮሜንት ቪዲዮ ስር ኮሜንት የተማርኩት ቪዲዮ ኮሚቶች ነበሩና በእሱ ምክንያት ማለት ነው። እና ይህን ቪዲዮ ለመስራት ያስገደደኝ ምንድን ነው እራሴ ላይ ስላየሁት ነው። እሱ ምንድን ነው? ባለፈው የዛሬ ሳምንት ነው የዛሬ ሳምንት አሞኝ ነበረ። እግዚአብሔር ይመስገን ክዳን አብራት ማሬችኝ በእሷ በቸርነቱ እንዲህ አጣቴ ሳይሆን አጣታኞች ነን ሁላችን እጅ ምድር ላይ ያለንን ሰዎች ሁላችንም የመደምቅ ማያሉ ብቻ ሳይሆን ኢትዮጵያ ላይ ሆነ እጅ ምድር ላይ ያለው እኛ ሁላችንን አጣታኞች ነን። ስለዚህ እግዚአብሔር ደግሞ እንደ አጣታችን አያየው። ስለዚህ በልባችንን ስትለምኑ እግዚአብሔርን ከልባችን ስንለምን እግዚአብሔር ይሰማናል። ዋና ምንድነው? ከልባችን እግዚአብሔር ማመን ነው መመንመን ነው። ስለዚህ ጸሎት ማድረግ ነው። እግዚአብሔር ይመስገን ተሽሎኛል። አሁን እንደምታዩት ነው። ፊት ራሱ ደሜ ራሱ ተመልሷል። ደሜ ሰዓት ደሜ ምንድን ነው የሚባለው? ሶሪ ባለፈው የታመምኩበት ምክንያት ጭንቀት ነው። እኔ ግን ለማንም ለማንም ማለት ታ በመሀል ተጠንቼ ሄጄ ነው። እና እህቶቼ ሁላችሁም ራሳችሁን ጠብቁ። ምግብ በደንብ ብሉ፣ ፍራፍሬ ነገር ብሉ፣ ጁስ ምናምን ጠጡ። እኔ በደም ማነስ ምክንያት የተነሳ በጭንቀትም ያዙረኛል ነበረ እና በቃ ከባድ ነው እና በእንደ እኔ የሆናችሁ ልጆች ደግሞ ማለት ነው፣ ሁላችሁ ማለት ነው እግዚአብሔር ይማራችሁ ነው የምለው በዚህም ለምን በስልክም አንድ ጓደኛዬ እራሷን ስታ ወርቃ ነበረች እና ፊቷ ተራጣቷ ብታይ ማለት ነው ብታዩ ማለት ነው በጣም ከባድ ነው። እና እራሳችሁን ጠብቁት እባካችሁ፣ እራሳችሁን ጠብቁት። ቤት ታጸዱ እንትኑን አደራጅ ካለ ቤት ውስጥ ቪላ ቤት የሚሰሩ ዱባይ ላይ፣ ሱዲ አሁን ሱዲ ብዙ ጊዜ ሚሄድለግ ግን ዱባይ ውስጥ ሊኖር ይችላል፣ እዚሁ ቤሩት ውስጥ ሊኖር ይችላል ብዙ ነው እና ራሳችሁን በቻላችሁ ታቅም፣ ራሳችሁን ጠብቁት። ጠዋት ስትነሱ ምግባችሁን ብሉ፣ ውሃ በደንብ ጠጡ። እና እኛ ኢትዮጵያ ውስጥ ስንል ጌታን አላቅም ብቻ ራሳችንን አናንከባክቡ። ከራሴን ጭምር ማለት ነው፣ ከራሴን ጀምሬ ማለት ነው። ጠዋት ስነሳ ስራ ጨርሼ እበላለሁ፣ ስራ ጨርሼ እጠጣለሁ፣ ስራ ጨርሼ እንደዚህ ያደርጋሉ። አይደረግም። ለምን ራሴ ላይ ያላችኋለሁ። ስለዚህ አሁን እግዚአብሔር ይመስገን መድኃኒት የዋጥኩት ነው። መድኃኒት ወስጅ ያለው እንትን እግዚአብሔር ይመስገን። በደንግ ፊት በዚህ በሽታ የተነሳ ትልቅ በሽታ ሊይዝን ይችላል። በዚህ የተነሳ ማለት በትንሹ ተነስተን ትልቅ ትልቅ ላይ ልንደርስ እንችላለን። ትልቅ እመም ላይ ልንደርስ እንችላለን። ስለዚህ እራሳችሁን በቻላችሁ ጠቅም። ጠዋት ምግብ ብሉ፣ ውሃ ጠጡ በደንብ የሚሰራው ደግሞ እራት እያደረጋችሁ ብዙ ጊዜ አትቆሙ። አቋሉ ግን ስግደት ላይ ነን፣ በዳም ቤት ነን፣ አይመቸው። አትቀመጡ፣ አትቆማችሁ፣ አትውሉ አልልም። ሁላችንም ቆመን ነው የምንለው። በዚህ የተነሳ ደግሞ ጉዳት ይመጣብናል። ጉዳት ከመጣብን ደግሞ አንዴ ካስተሰበረና አንዴ ከወደቅን ነው ከባድ ነው። ያንን የድሮንን መመለስ ከባድ ነው እና ስትሰሩ ስትሄዱ ይሁን ነገር ይዛችሁ ውረዱት። አሁን ጓደኛ እኔ አሁን ባለፈው ራሴን ይላለሁ ራሴን እንደዚህ ስስ ከነበረው መጥፎ መጥፎ ነገሮችን እያዞረኝ የነበረ። ጓደኛ ቪዲዮ ለቃ እንደዚው ቪዲዮ ቲክቶክ ላይ እግዚአብሔር ይመስገን እያለች ስትሰራ፣ በውስጥ መስመር ስጠይቃት እንደዚህ ወድቄ ነው ራሴ ስቼ ወድቄ ነው አለችኝ እና እግዚአብሔር አወጣ ፊቷ ተላጦ እንዲያው እንግዲህ ተሽከራከረች። እሷ ከአዳራሹ ላይ እሷ ደግሞ ቬላ ቤት ምሰራው ኢትዮጵያዊም ስላለው አንድ ሁለት ናቸው እነሱ እንግዲህ ተመጥተ እንግዲህ እግዚአብሔር ባወጣት እቺ ልጅ በህይወቱ እንትን ነበረ ነበር። እግዚአብሔር ይመስገን ሰዎቿም ጥሩ ናቸው። እና አሁን ምንም አትልም፣ አትጨነቁት። ብዙ ጊዜ ጭንቀት ከባድ ህመም ያመጣል። እውነት ነው። እኔ ዛሬ ሳምንት የታመምኩበት ምክንያት ጭንቀት ነው። እኔ ለሁሉ ነገር ደግሞ ይጨነቀዋለሁ፣ ግን እመሜን ለሰው አልናገርም። እመሜን አውጥቼ እግዚአብሔር ካልሆነ በስተቀር ለማንም አልናገርም። ምክንያቱም ይጨነቃሉ። እነሱ እንዲጨነቁ አልፈልግም። ጓደኞች እንዲጨነቁ አልፈልግም። እንዲያው ከባሰብኝ ነው እንጂ አልናገርም። ካላስቻለኝ ነው የምናገረው እንጂ አውጥቼ ከአፌ አውጥቼ ታሜያለሁ ምናምን ብዬ አልናገርም። ይህ ራሱ ቡና ተሸክሜ ሲሄድ ሲያዞርኝ እንደዚህ ሲይዘው ቶሎ እንትንዬ ነው፣ ሴትዮ አየችኝ እና አንቺ ታምሻል ሻም ብለኝ ብለን እንትን አለችኝ። ያው ሰውዬ ዶክተርም ስለሆነ ወንድሟ ማለት ነው እና በቻላችሁ ተቀም፣ ሁላችሁም እራሳችሁን ጠብቁ። ይህን ያስገደደኝ እኔ ላይ ስላየሁት ነው። ቪዲዮ አንድ ቀን አስረዳችኋለሁ። በደንብ ሰራለሁ ቪዲዮ ማለት ነው እና እና ዛሬ ማስተላለፍ የሚፈልገው ይሄ ነው። ምርመራ የተደረገልኝንም አሳያችኋለሁ። እና እግዚአብሔር ይመስገን ደም ብቻ የተመረመርኩት ደም ማነስ አለሽ፣ ደም ማነስ አለብሽ። ለደም ማነስ ደግሞ እንትን መውሰድ ክኒን መውሰድ አለብሽ ተብዬ ክኒን እያዋጥኩት ነው አሁን ማለት ነው። እና እባካችሁ ሁላችሁ እራሳችሁን ጠብቁ። ከታመማችሁት እናታችን አጠገብ የለም፣ ወንድም፣ አባት አጠገባችን ማንም የለም። ማንም የደግፈኝ ሰው የለም። እኔ አሁን በዚህ ሶስት ቀን በዚህ ሳምንት ውስጥ ምን እንደተረዳሁት ምን እንደተረዳሁት አታውቁ። ለመድሃኒቶች ላይ ማለት በራሳችሁ ጊዜ ትንሽ ራሱ ጉንፋን የሚባለው ትንሽ ሲያሳላችሁ፣ ቶሎ ሐኪም ቤት ነው የሚሮጡት። ግን ለእኛ ማንም ዞር ብሎ የሚያየን የለም። ማንም ዞር ብሎ ምን ሆነሽ ነው፣ የት ነው የሚያምሽ፣ ምንድን ነው ብሎ ቀና አደፋ የሚያደርግሽ ሰው የለም። ቀና ደፋ ብለሽ እንደምሳሌ የሚጠይቅሽ ሰው የለም። እኔ ብዙ ጊዜ እግዚአብሔር ይመስገን እግዚአብሔር ይመስገን ታሜ አላውቅም። ብቻ በዚህ ነው በጭንቀት ነው። እና ጭንቀት ምን ያህል ህመም ያመጣል የሚለው በዚህ በራሴ ላይ ነው ተረዳሁት። እና በተቀጣይ ቪዲዮ ይሄ ምርመራ ያደረግኩበትንን መድኃኒቱንም ይዤላችሁ መጥናለሁ። ዛሬ ከምሽቱ ተደብቄ ቪዲዮ እየሰራሁት ለምን? ቀን ስላልተመቸኝ ራሴንም ስለሚያመኝ አንድ ቀን አስረዳችኋለሁ። ይሄንን ጭንቀት ምን ያህል ህመም እንደሚያመጣ ምን ያህል ከትምይ ማለት ህመም ሲጀምር እንዴት ነው የሚለው ቪዲዮ ሰራላችኋለሁ በሰፉ ማለት ነው። ዛሬ ግን ይሄ ምክር ነው እንደ ምክር ነው እና እኔም ደግሞ እግዚአብሔር ማሮኝ ይኸው ለዚህ ደርሻለሁ እና እባካችሁ እራሳችሁን ጠብቁ ልላችሁ እወዳለሁ ሁላችሁም። እኔ ቪዲዮ ወድዳችሁት ኮሜንት ስር ደግሞ እጠብቋችሁ ቪዲዮ ስር ደግሞ ኮሜንት እጠብቃለሁ ማለት ነው። እወዳችኋለሁ። ባይ ባይ። ሼር ማድረግ እንዳትረሱ ሁላችሁም። እግዚአብሔር ይጠብቃችሁ።